ወራች ወራሽ ስትሆን እንዴት እንደምታምር ማለት ነው። ወራች ተጠልፋ አንገት እና እጅ ሲጠለፍላት ቆንጆ ልብስ ትሆናለች። እናንተ የምትፈልጉትን አይነት ምረጡ። ከዛሬው ቪዲዮ ላይ ይችንም እዩት በደንብ ማለት ነው። ለየት ያለች ስለሆነች ከላይ ዲዛይኗ እንደዚህ። ደግሞ ዝም ያለ ከለር እንፈልጋለን የምትሉ ሰዎች ስላላችሁ ይኸው ዝም ያለ ከለር ነው እና ምርጫችሁ ቢሆን ብለን ያመጣንላችሁ አልመዳም ይባላለ ክሩ ደግሞ ሳባ አይደለም ሱፍ ክርም ይባላለ ኦኬ፣ ወደዚችኛዋን እንመጣላችሁ። አሁን በዛሬዋ ቪዲዮ እንግዲህ ብዙ ደረጃ ልብስ ነው ማለት ነው። ያው የሁሉንም ሀሳብ ስለምንቀበል እስኪ ደግሞ ደረጃ ስለተባለ ቀጠን ብሎ ደረጃ ነው እና ፍላጎታችሁን ይኖራል ብዬ አስባለሁ። ምርጫችሁ ስለሆነ እያትች ልብስ እቺ ቅልል ያለች ያልጮኸች ያልደመቀች ፍዝዝም ያላለች ደስ ምትል ማለት ነው። ብዙ ሰው አዟት የተሰራች ልብስ ናት። ስለዚህ ሁለት ደረጃ ያላት ናት። ደረጃ ይቆረጥል ካላችሁ እችን ከላይ ያለችው አንቆርጠን መስራት እንችላለን። ሙሉዋን ካላችሁ ደግሞ ሙሉን ማዘዝ ትችላላችሁ ማለት ነው። እንደምታያት ሁለት ከለራት መሀል ላይ ወርቀ ዘብ ሻይ እንድታደርግ ተውላ ዲዛይኗ ወጥቶላታል ማለት ነው። እች ልብስ አራት አርብ ናት። መነኗም ሁለት አይን መነን ነው። ስለዚህ እናንተ ምረጡና እዘዙን። እች ቆንጆ ሆና ሲያልቅላት 12000 ብር ናት ማለት ነው። ነጠላውም አንድ ደረጃ ያለው ነው። ስለዚህ ያው ከቀሚሱ ጋር ማች ነው የሚያደርገው ማለት ነው። ትልቅ ነው። ወርዱም እንደምታዩ ሲሰፋ ትልቅ ይወጣዋል ማለት ነው። ይሄ ልብስ ሁለት አይነት ከለር አለው። ይሄም አለ ሌላም ከለር አለ፣ አሳያችዋለሁ በኋላ ላይ ማለት ነው። እሺ ወደዚህኛው ታስመጣላችሁ ያው እንግዲህ ዛሬ ቅልል ያለ ከነ ዋጋው ከነ ጥልፉ ቀለል ያለ ነው የተዘጋጀንላችሁ ዛሬ። እንግዲህ እንደምታዩት እቺ ሁለት ደረጃ ያላት፣ መሐሏ ላይ ዲዛይን ያላት ልብስ በወይን ጠጅ መደብ የተሰራች ናት። ሻይን ታደርጋለች ሙሉዋ። ደረጃውም ጥለቱ መሀል ላይ ያለውም ሻይን ያደርጋል ማለት ነው። እንግዲህ ያው ቅልል ያለ ፕሮግራም ላላችሁ የሚሆን ልብስ ነው ዛሬ የመጣው ማለት ነው። ስትጠለፍ ወራጅ መሆን ትችላለች፣ ዙሪያ መሰራት ትችላለች። ወራጅ ሲሆን እችን አስቀርተን መስራት እንችላለን። አንዷ ደረጃ ዙሪያም መጠለፍ ትችላለች አንገትና እጅ ብቻ መጠለፍ ይችላል። ይች ልብስ ቆንጆ ሆና ሲያልቅላት እንግዲህ አስር ሺህ ብር ናት ማለት ነው። አስር ሺህ ብር ነጠላው ይህንን ነው የሚመስል ነጠላው ትልቅ ነው ወርዱ። ጥለቱም እንግዲህ መሀል ላይ ያለችዋን ዲዛይን ያወጧት ሲሰፋ እንግዲህ ትልቅ ነው የሚሆነው። አርቦም ሰፊ ስለሆነ የነጠላው ውስጡ ይሄ ትልቅ ይወጣዋል ማለት ነው። ወደ ዚችኛው ስመጣላችሁ እቺ ምንም ጥልፍ የሌላት በደረጃ ብቻ የመጣች ማለት ነው። እቺ በትእዛዝ ነው ራሴን ያሸመንኳት ማለት ነው። ኦርደር ናት። እና ፈለጉ እስኪ በዚህ ከሆነ ብዬ እንትን ስል ወደዱት። ስለዚህ እናንተም ደግሞ እዋትና ከወደዳችኋት ማሸመን እንችላለን ማለት ነው። ብዙም ገበያ ላይ የለችም፣ ማሽመናንም የለችም። ቻው ወራሽ ስትሆን እንዴት እንደምታምር ማለት ነው። ወራሽ ተጠልፋ አንገትና እጅ ሲጠለፍላት ቆንጆ ልብስ ትሆናለች። እችም እንግዲህ አልቆላት አስር ሺ ብር ናት ማለት ነው። ወደዚችኛዋም ስመጣ እችም ደረጃ ናት። እንደምታዩት ሁለት ደረጃ አላት፣ ከላይ እና ከታች። መሀል ላይ ጥለት አለቻት። ደረጃው ይቅር ካላችሁ ሁለቱም ደረጃ መቅረት ይችላል። በትንሿ በመሀሏ በዲዛይኗ ብቻ መስራት እንችላለን። እንደዚህም አንዱን መቀነስ እንችላለን። በምትመርጡት እናንተ ማለት ነው። ምርጫችሁን ምንጠብቅ። እቺም እንግዲህ የምታምርና ስትሰራ ከወገብ በላይ ስትጠለፍ የሚያምር ልብስ የሚወጣት ልብስ ናት። ስለዚህ እቺ መነኗ ሁለት አይን መነና መታ ተደረገች። ቆንጆ ልብስ ቅልል ያለች ናት። እቺ አልቆላት እንግዲህ 10 ሺህ ብር ናት ማለት ነው። ወደዚኛው ወደዚህኛው ስመጣላችሁ ይሄም ደረጃ ነው ግን ደረጃው የሚለየው ምንድን ነው? ይሄ ሶስት ደረጃ ሆኖ ደረጃውን ኤውቴቱ ጋር እንዳለ ማለት ነው። ትልቅ ነው፣ ከላይ ነው የወጣው ደረጃው። ይህም እንግዲህ በሰው ፍላጎት የተሰራ ልብስ ነው ማለት ነው። ሰው ፍላጎቱ ብዙ ነው እና እንደዚህ ደግሞ ለየት ያለ ነገር ደግሞ የምትፈልጉ ካላችሁ ብለን ነው ይህንን የሚያመጣንላችሁ። ስለዚህ ይሄም የሚያምር ልብስ ነው፣ ሲሰራ ያምራል፣ እንግዲህ ሲያልቅለት ማለት ነው። ስለዚህ እናንተ የምትፈልጉትን አይነት ምረጡ። ከዛሬው ቪዲዮ ላይ እችንም እዋት በደንብ ማለት ነው ለየት ያለች ስለሆነች ከላይ ጊዜ እናንተ ሀሳባችሁ ካለ የመምረጥ እኛ አለን እንሰራለን። ይህም አራት አርብን የቀረበ ቆንጆ ልብስ ነው። ይህም አስር ሺ ብር ነው ማለት ነው። ነጠላዋን ሳሳያችሁ ደግሞ ነጠላዋም አንድ ደረጃ ያላት ናት። በደረጃ ነው የቀረበችው። ስለዚህ ከቀሚሱ ጋር ያው ማች እንዲያደርገው ተብሎ ነው እንደዚህ በደረጃ ሲሆን ነጠላውንም ደረጃ ያደርጉታል ማለት ነው። ይኸው ትልቅ ነጠላ ነው። ስለዚህ ይህቺም ቆንጆ ልብስ ናት ማለት ነው። ወደዚችኛ ስመጣላችሁ ደግሞ ዛሬ እችኛዋ ደግሞ አንድ ደረጃ ያላት ቀላ ያለች። አንዳንዱ ሰው በጣም ቀይ ከለር ያለው ልብስ ይወዳል እንግዲህ። ብዙ በቀይን የደመቀችው ወርቀዘብ አላት፣ ውሃ ሰማያዊ አላት በጣም የምታምርና ቅልል ያለች ልብስ ናት። እችም እንግዲህ ያው ከእነሱ ጋር ነው የምትመደበው ቀጭን ከሚባለው። ስለዚህ እንትኗም ራሱ ሰፊ ነው። አንዱ አርብ ራሱ አራት አርብ አለው ሲገጣጠም ትልቅ ልብስ ይወጣዋል። ሁልጊዜም እንደምንላችሁ ስለዚህ መነኑ ለስለስ ያለና ቆንጆ ልብስ ነው። ይሄም እንግዲህ ሲያልቅና ቆንጆ ሆኑ ሲሰራ እችም አስር ሺ ብር ናት ማለት ነው። አስር ሺ ብር ናት፣ ቆንጆ ልብስ ናት። ይችላል ማለት ነው። ነጠላው ደግሞ ይሄን ይመስላል። ነጠላውን በጣም ሰፊና ትልቅ ነው ወርዶ ሲነጠል ሲሰፋ ሲያልቅለት ትልቅ ነጠላ ያወጣዋል። ስለዚህ ይሄ ልብስም እንደ አማራጭ የቀረበላችሁ ቆንጆ ልብስ ነው ማለት ነው። ወደዚችኛዋ ስመጣ ደግሞ እችም አንድ ደረጃ ናት። ደረጃዋ ግን ሰፋ ያለና እንደምታዩ ቀጭን አይደለችም። ደረጃዋ ሰፋ ያለች ቀይ ልብስ ናት። እችም እንግዲህ መደቧ በቀይና በሻምፓይን ብቻ ነው። እንትን ያላት ሁለት ከለር ናት። በጣም የምታምር ድምቅ የምታደርግ ቆንጆ ልብስ ናትችም እንግዲህ ይሄው አንዱ አርብ ነው። ይሄ አራት አርብ አለው ትልቅ ነው። እንግዲህ ሲሰፋ ሲያልቅለት ትልቅ ይሆናል። እናንተ ከወገብ በላይ የምትፈልጉትን ዲዛይን መርጣችሁ መናገር ነው የሚጠበቅባችሁ። ይሄም እንግዲህ በጣም ሻን የሚያደርግና ቆንጆ ልብስ ስለሆነ ይሄም አልቆለት እንግዲህ አስራ አንድ ሺ ብር ነው ማለት ነው ነጠላው በጣም ትልቅ ነው። ይሁት በጣም ትልቅ በቃ ሰፊ ነው፣ ወርዱም ትልቅ ነው። ወርዱም ትልቅ ነው። በጣም የምታምር ቀለል ያለች ሄን ነው የምታደርገው ልብሷ ማለት ነው። በጣም ነው የምታምረው። ቀሚሷም ነጠላውም ቆንጆዬ ናት ማለት ነው። ወደዚህኛው ስመጣ አላችሁ፣ ይሄ እንግዲህ ለየት ያለ ልብስ ነው ማለት ነው። መነን አይደለም፣ አልመዳ የሚባል ነው። ካወቃችሁ፣ የምታውቁም ትኖራላችሁ። ለማታውቁት ደግሞ አልመዳ የሚባል አለ። ክሩ ደግሞ ሳባ አይደለም ሱፍ ክር የሚባል አለ። አዎ ያን በመነን ሲሆን ክሩ ደግሞ ሳባ ክር ነው የሚጠለፈው። ይሄ ደግሞ አልመዳ ይባላል፣ ክሩ ደግሞ ሱፍ ክር ይባላል። በተለምዶ ዳናይት ልብስ ነው የሚባለው ይሄ ማለት ነው፣ የዳናይት ልብስ ነው እና እንደዚህ ደግሞ ለየት ያለ ነገር ለምትፈልጉ ደግሞ ይኸው እንግዲህ እንደ አማራጭ ነው ያቀረብንላችሁ። እችን በደረጃ ነው የመጣችሁ። በጣም የምታብር ቆንጆና ቅልል ያለች ድምቅ ያለች ልብስ ናት። እችን አስር ሺህ ብር ናት ማለት ነው። ነጠላው እንግዲህ ይሄን ይመስላል መሀል መሀል ላይ ያለውን ዲዛይን ነው እንዳለ ያወጣው፣ ደረጃውን አስቀርቶ ማለት ነው። ሲነጠል ሲሰፋ ትልቅ ነጠላ ይወጣዋል ማለት ነው። ወደ ዚችኛ ስመጣላችሁ እችም ደረጃ ናት። ቀጭን ደረጃ ያላት ልዩነቷ ቀጭን መሆኗ ነው። ደረጃ ከላይና ከታች ያለባት መሀል ላይ ዲዛይን ናት፣ ቅልል ያለች ግን ቆንጆ ልብስ ማለት ነው። ደረጃዋ ቀርታ ወራጅን መሰራት ትችላለች፣ እንዲሁም ደግሞ ዙሪያ መስፋት እንችላለን። እናንተ ምርጫ ነው እና ቅልል ያለች ብትሆንም በጣም የምታምርና መድመቅ የምትችል ልብስ ናት። ስለዚህ እችም ቆንጆ ሆና ተሰርታ እችም አስር ሺ ብር ናት ማለት ነው። ነጠላው ደግሞ እንደምታዩት ሰፊና ትልቅ ነው። ይሄንኛው መሀል ላይ ያለችዋን ዲዛይን ያወጣት የምታምር ናት። ከቀሚሱ ጋር ሲሆን በጣም ነው የሚያምረው ማለት ነው። ያው ነጠላ ጥበብቻውን ሲለበስ ብዙም አይደለም። ከቀሚሱ ጋር ግን ያዘንጣል። ስለዚህ በጣም የምታምር ልብስ ናት ማለት ነች። ወደዚህ እችኛዋ ስመጣላችሁ እችኛዋ ደግሞ ቀጭንም አትባልም ትልቅም አትባልም። መካከለኛ ደግሞ የሚፈልጉ ስላሉ እንዲህ መካከለኛ ቀሚስ ለምትፈልጉ ደግሞ ለአማራጭ ያህል ነው። እናንተ ያያችሁት የወደዳችሁት ካለ የትም ቦታ ማዘዝ ትችላላችሁ። እኛ ያው እንደ አማራጭ ነው ከሁሉም አስገብተን የምናቀርብላችሁ። ስለዚህ ይችም ቆንጆ ልብስ ናት። ከወገብ በላይ ሲጠለፍ ነው እንግዲህ ልብሱ እንዳልኳችሁ። ስለዚህ እናንተ በምትሰጡን ከወገብ በላይ ዲዛይን እኛ ሰርተን ቆንጆ አድርገን አሳምረን እንልክላቸዋለን። መነኑ እንደ ሁልጊዜም ለስላሳና ቆንጆ ነው። መታ ተደርጎ እየተሰራ ነው። ምንም አይነት ክፍተት ራሱ የለውም። አንዳንድ ልብስ ሲሰሩት በታርገው ነው የሚሰሩት ሸማኔዎቹ። ስለዚህ ይሄም ቆንጆ ልብስ ነው። ሲያልቅለት እንግዲህ ይሄ ቆንጆ ሆኖ 14 ሺህ ብር ነው። እና እናንተ ምረጡ፣ እኛ እንሰራለን ማለት ነው። ይኸው እንደምታዩት መሀል ላይ የተለያየ ዲዛይን ያለ ማስገባት የገባበት እና እናንተ የምትፈልጉትን እዘዙ ማለት ነው። ነጠላውን ይሁት እንግዲህ እንዴት ትልቅ እንደሆነ ወርዱም ትልቅ ነው፣ ስፋቱም ትልቅ ነው። አሰንችሎ ቀቢስ ነው ይሄ ማለት ነው። ስለዚህ እንደዚህ እንግዲህ ያው ያምራል። ጥበብ እንግዲህ ምንጊዜም ስሙም ጥበብ ነው፣ ከነንት ነው። ስለዚህ እንደዚህ ልብስ ስበሉና ይመርባችሁ ነው ብላችሁ ወደዚህ እችኛዋ ስመጣላችሁ፣ ይሄም ከፍ ያለ ጥለት ነው። ይሄም በሁለት አይነት ከለር ይመጣላችሁ ነው በጣም የሚያምር ድምቅ የሚያደርግ ዲዛይን ያልበዛ የበዛበት ግን ራሱ ድምቅ ማድረግ የሚችል ማለት ነው። አንዳንዱ ዲዛይኑ ሲበዛ ነው ድምቅ የሚያደርገው። አንዳንድ ልብሶች ደግሞ ሁለት ከለር ሆነው ድምቅ ያደርጋሉ። ያው ይሄ የሸማኔው ጥበብ ነው እና ስለዚህ እቺም አሪፍ ልብስ ናት። እቺ በግሩፕም ብቻችሁንም ቢሆን ደምቃችሁ የምትታዩበት ቆንጆ ልብስ ነው ማለት ነው። ይሄ ምንም ጥርጥር የለውም። በጣም ትልቅ ነው እንደምታዩ ከፍ ያለ ነው። ምርጫችሁን ብቻ ንገሩን። እናንተ የምትፈልጉትን እኛ ሰርተን እናቀርባለን። አንዱ አርብ ራሱ እዩት እንዴት ሰፊ እንደሆነ። ይሄ እንግዲህ አራቱ አርብ ሲገጠም ማለት ነው እንዴት ትልቅ እንደሚሆን እናንተ ታውቃላችሁ። ያው ሁልጊዜ የምንሰራው ስራ ስለሆነ መነኑም ደግሞ ሁለት አይን መነን እና መታ ተደርጎ የተሰራ ነው። እንደዚህ ራሱ ሲታይ ያስታውቃል ማለት ነው። ስለዚህ ይህም ቆንጆ ልብስ ነው። በጣም ባያልፋችሁ እንላለን። ይሄም እንግዲህ አልቆለት ቆንጆ ሲሆን 18 ሺ ብር ነው ማለት ነው። እዩት ነጠላው እንዴት ትልቅ እንደሆነ። በጣም ትልቅ ነው። አንዳንድ ናቶች ትልቅ ነጠላ የምንፈልገው እያሉ ኢቨን የራሱን ተተንሉ እስከ ማሸመን የሚያስደርሱን አሉ፣ ትልቅ ነጠላ እያሉ። ስለዚህ ይሄ በጣም በቂ ነው፣ ትልቅ ነው። ይሄ ሲነጠል ትልቅ ነው የሚሆነው፣ ዙሪያ ያለብሰው ማለት ነው እስከኋላ። ስለዚህ ጥለቱ ምንጊዜ እንደ ጊዜው ለስላሳ ነው። ቆንጆ ልብስ ስለሆነ የአሪፍ ልብስ ነው ነው ብላችሁ ወደዚችኛዋ ስመጣላችሁ ደግሞ የዋትች ልብስ በጣም የምታምር ቆንጆ ውብ የሆነች ዲዛይኗ በጣም ነው የምታምረው። ቆንጆ ልብስ ናት የተለያየ ከለር ያለባት የገባባት ዲዛይን ናት፣ እና በጣም ነው የምታምረው። እንዳለ ሻይን ታደርጋለች ማለት ነው፣ ዙሪያዋ ሻይን የሚያደርግ ነው። ብዙ ከለር አለው መሃል ላይ በትልቅ ዳይመንድ የገባለት አንድ ዲዛይን ያለው እና ግን በጣም የሚያምር ቆንጆ ልብስ ነው ማለት ነው። ይሄ ራሱ ማለት ነው ለእናንተ ፕሮግራም ይሆናል ብለን ነው እንግዲህ አስበን ያቀረብንላችሁ ዛሬ ማየት ብቻ ነው የሚጠበቅባችሁ፣ በደንብ ማለት ነው ለመምረጥ። ስለዚህ ይሄም ቆንጆ ልብስ ነው። እንደምታዩት መነኑ በጣም ለስላሳ እና ሶፍት የሆነ መነን ነው። በጣም ደስ የሚል ልብስ ነው፣ የወደድኩት ልብስ ነው። ስለዚህ አራት አርብ አለው አራቱ አርብ ትልቅ ልብስ ይወጣዋል። ታውቃላችሁ። ስለዚህ እናንተ እዘዙ፣ ኦርደር አድርጉ፣ ጠይቁ። የምትፈልጉትን ነገር ጠይቁን፣ እኛ እንሰራለን፣ እንታዘዛለን ማለት ነው። ሁለታይ ምንመንን ነው እንዳልኳችሁ። ይሄም አልቆለት እንግዲህ ትልቅ ልብስ ይህም 16 ሺህ ብር ነው ማለት ነው። 16 ነጠላው እንግዲህ ስፋቱን የሚዩት ወርዱን የሚዩት እንዴት ትልቅ እንደሆነ ማለት ነው። ይሄ አንድ ቀሚስ ነው ራሱ እንችሎ መካከለኛ ቀሚስ ይወጣዋል። ጥለቱ ማለት ነው በጣም ትልቅ ነው። ስለዚህ እንደዚህም የምትፈልጉ ደግሞ ያው እንደ አማራጭ ነው ብለን ያመጣንላችሁ። ይሄም ቆንጆ ልብስ ነው ማለት ነው። ወደዚችኛው ስመጣላችሁ ደግሞ እቺ መካከለኛ ጥለት ናት። ሁለት አይነት ከለር ያላት ሙሉ በሙሉ ወርቀዘብ ናት፣ ግን በጣም የምታምር ብዙዎች እንደዚህ አይነት ልብስ ይወዳሉ። አሁን ፋሽን ሆኖ መጥቷል። ሙሉ ወርቀዘብ እንደ ፋሽን ሆኗል። በቃ ከላይም ከታችም በቃ እንደዚህ አድርገው የሚለብሱ ብዙ እናቶች አሉ። ጥያቄ ስላቀረቡ ነው ይሄን ያመጣንላቸው። ይሄ ልብስ ሲሰራ በጣም ነው የሚያምረው ማለት ነው። ከወገብ በላይ ተጠልፎ ሲያልቅለት ልብሱ ቆንጆ ልብስ ነው የሚወጣው ይሄ ልብስ ማለት ነው። ለምን ያውቁታል ደንበኞችም። ስለዚህ በተለያ የተለያየ ከለር አለው። ይሄም አለ እንግዲህ ይሄን ለምትፈልጉ፣ እንዲ ፒንክ ለምትፈልጉ ደግሞ ይሄው እንደ አማራጭ አምጥተንላችኋል። በጣም ለስላሳና ቆንጆ መነን ነው። ሁለት አይን ነው። እቺም እንግዲህ አልቃላት ቆንጆ ሆና ተሰርታ 14000 ብር ናት። እቺም ማለት ነው ያው ነጠላው እዩት እንዴት ትልቅ እንደሆነ። በጣም ሰፊ ነው፣ ትልቅ ነው ወርዱ። ጥለቱም ራሱ ያው በቂ ነው፣ ትልቅ ነው ራሱ ማለት ነው። ወደዚችኛው ስመጣላችሁ ደግሞ እች ደግሞ ለየት የሚያረጋት ከስካሁኑ አንድ ደረጃ አላት ማለት ነው። ደረጃውም መቅረት ይችላል፣ ከነ ደረጃውን ማድረግ ትችላላችሁ። ይሄ ምርጫችሁ ነው። ያው ለየት ለማድረግ ያክል ነው። በመሀል ጣል ያደረግንላችሁ ግን ልብሱ ቆንጆ ስለሆነ ማለት ነው። አሪፍ ልብስ ነው። ቆንጆ ልብስ ነው። በጣም የሚያምር ነው። ውስጡ እንደምታዩት አልፎ አልፎ ሻይን የሚያደርግ አለበት። ብዙ ከለር አለው። ይሄውን ተቆርጦ ብቻውን እንደዚህም ጥለቱ ብቻውን መሆን ይችላል ማለት ነው። እንትኑ ተቀርጦ ደረጃው አይ ካሉም ደግሞ ከነደረጃውም እንዲህ የሚያምር ልብስ ይወጣዋል። የእናንተ ፍላጎት ነው፣ እኛ የእናንተ ፍላጎት እንጠብቃለን። እውት ሰፊ ነው፣ አንዱ አርብ ትልቅ ቀሚስ ነው የሚወጣው። ስለዚህ ይሄም በጣም የሚያምርና ቆንጆ ልብስ ነው። ይሄም እንግዲህ ቆንጆ ሆኖ ሲያልቀለት 15000 ብር ነው ማለት ነው። የሆነ ጠላው ነጠላው ትልቅ ነው፣ በጣም ወርዶ በጣም ትልቅ ነው። በቃ ይሄ ሲሰፋ ትልቅ ይወጣዋል ማለት ነው። ወደዚኛው ስመጣላችሁ እንግዲህ ይሄም ትልቅ ልብስ ነው። ሙሉ በሙሉ ሻይን የሚያደርግ ሁለት ከለር ፒንክ እና ጎመኔ የሆነ የሚያምር ልብስ ከላይ ሲጠለፍለት ቆንጆ ሆኖ የሚወጣ ሳይለንት የሆነ ከለር አለ። አንዳንድ ከለር ማለት ማይጮህ እና እንደዚህ ደግሞ ዝም ያለ ከለር እንፈልጋለን የምትሉ ሰዎችም ስላላችሁ ይኸው ዝም ያለ ከለር ነው እና ምርጫችሁ ቢሆን ብለን ያመጣንላችሁ። ስለዚህ ይሄም እንግዲህ ሁል ጊዜ እንደምንነግራችሁ ስለመነኑ ሀሳብ አይግባችሁ። ሁለት ዓይን ነው፣ ቆንጆ ነው። ስለዚህ እናንተ ምረጡ የፈለጋችሁትን። ይህንንም ከወደዳችሁ እዘዙን። እኛ ከወገብ በላይ በእናንተ ምርጫ ሰርተን እናቀርባለን። ይሄም እንግዲህ ሲያልቅለት ቆንጆ ሆኖ አስራ አምስት ሺህ ብር ማለት ነው። ነጠላው ደግሞ ይኸው ትልቅ ነው ወርዱ በጣም ትልቅ ነው። ስፋትም አለው ሲነጠል እንግዲህ ያው ትልቅ ነው የሚወጣው ነጠላው ለስላሳ ነው። ይሄ ሁልጊዜም እንደምንላችሁ ስለዚህ ይሄም በጣም አሪፍ ልብስ ስለሆነ እንግዲህ የእናንተን ሀሳብ እንጠብቃለን ማለት ነው። ዛሬ እንግዲህ የተዘጋጀውባቸው ልብሶች እነዚህን ይመስላሉ። እናንተ እንግዲህ የምትፈልጉትና የወደዳችሁት ነገር ካለ ሰርቼ ደግሞ በምትፈልጉት መንገድ እልክላችኋለሁ ማለት ነው። እስካሁን ስለነበረን ቆይታ በጣም ከልብ አመሰግናለሁ።